ቁርስን እኔ እኮ ያኮ ስላልተመቼ ነው። አሁን እዛ ትወርሳለህ ያሉኝ እንትን ላይ በጣም ብዙ ጠጪ ይኖራል፣ ነው ሰላም አይኖርም ብዬ ስላሰብኩ ነው። በዚህኛው የተነገረ የጀነት ሰላም አለ። ይሄኛው ግን ብዙ ጠጪዎች ካሉ ገብተህም ከባድ ነው ሰርቫይቭ ለማድረግ መጽሐፍ ቅዱስን መክፈት ተረጋጊ። ምንድን ነው አንቺ? ደግሞ አነብልሻለሁ ሀያ ስድስት እስንት አልከኝ? እንጃ ሀያ ስድስት ሀያ ዘጠኝ እንደውም አንተ ሊቀ ጳጳስ ነህ። በቃ ይቅርታ አድርግልኝ አላውቅም ትላለች። ነገር ግን እላቸዋለሁ አለ ነገር ግን እላቸዋለሁ እኮ። ተረጋጋ ተረጋጊ መናት። አረ ቆይ ቆይ አትበኝ፣ ስርዓት አታስጂኝ። ቆይ እኔ እብድ ነኝ። ከሁለቱ ወገን መሆን ያለብህ ግን፣ ክርስቲናን በጣም እየተጫንክ ነው የምታወራው በጣም የምትጫነው አሁን ሁሌ ስታወጣ መጽሐፍ ቅዱስ ላይ ምንም ሳይገባ ይሄ እኮ እንደዚህ ነው ብለህ እንትን ታውቃለህ፣ እንደዚያ መሆን የለበትም። እሺ እሺ፣ ላንብበው አሁን። ነገር ግን እላቸዋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣም። ልቀጥል። ይበቃታል። እዚህ ጋር በአባቴ መንግስት ነው። የአባቱ መንግስት መቼ ነው? በአባቴ መንግስት መንግስት ትምጣት እያልሽ ትጸልያለሽ። ሁልጊዜ አባታችን ነው በሰማይ የምትኖር ስም ይቀደስ፣ መንግስት ትምጣት ያለሽ ያ መንግስት እስኪመጣ ድረስ አልጠጣም ማለት ከአባቴ መንግስት ውጭ አልጠጣም እያለ ነው ኢየሱስ። ወይን እጠጣለሁ ያለው መቼ ነው? ሲሰቀል፣ ያባቱ መንግስት ነው ያው ስጋዬን የበላይ ዘላን ሕይወት አለው እያለ ስጋውን ቆርሶ ደግሞ ጽዋውን ሲሰጣቸው ጽዋውን ሲሰጣቸው እየተናገረ ነበር። እሱ ግን እኔ ይህን እስከ ማድረግ ድረስ እኔ ከዚህ ጽዋ አልቀምስም ስም አላቸው። ይህን እስከ ዓርብ አድርገው ከአባቴ መንግስት ለሐዋርያቶች እያስተማረ ነበር። በዛን ጊዜ ይህን እየተናገረ ያለው እና ስለ ሂዱ አድርጎ ስለ መምጣቱ ሳይሆን፣ ስለ ስቅለቱ እያወራ አባቴ መንግስት እያለ እዛ እያየሽው እስከ አባቴ መንግስት እኮ ነው የሚለው። ክርስቲያን ከሆንክ ስለ አባቴ መንግስት ነው የሚለው። እኔ ክርስቲያን ነኝ መቻል። አሁን እኔ የነገርኩህ እኔ ክርስቲያን ነኝ አላልኩም፣ እኔ አላልኩሽ። እዛ ጋር በአባቴ መንግስት ነው የሚለው። ዓርብ ለት የሚል ከየት ነው ያመጣሽው? እዛ በአባቴ መንግስት እያለ ዓርብ ለት ነው የሚለው ትያለሽ። የአባቴ መንግስት ያለው እዛ ጋር የትኛውን ጊዜ ነው? ከየት ነው ያመጣሽው? አልገባኝም። እንትን የሚለው ዓርብ ለት የሚለው ከአባቴ መንግስት ይላል። በአባቴ መንግስት ስጠጣ ድረስ አልጠጣም ይላል። የአባቱ መንግስት መቼ ነው? እስኪ ንገርኝ እንጂ ታየና፣ የአባቱ መንግስት የሚባለው ጊዜ መቼ ነው? የምትመልስ አይመስለኝም አይደል? ልጠይቀህ ዝም ብዬ እሷ ከዘረርካት አይ ገርማኝ እኮ ነው ምንም። የአባቱ መንግስት መቼ ነው? የአባቱ መንግስት መቼ ነው? በአባቴ መንግስት ካልጠጣው አለ። ይሄን መልሽልኝ። የአባቱ መንግስት መቼ ነው? በአባቴ መንግስት ነው የምጠጣው አለ። የአባቱ መንግስት የሚባለው ዓርብ ዕለት ነው፣ ስቅለቱን ያህል ስቅለቱን፣ የአባቱ መንግስት ያለው እሱ ጥሩዬ ከዛው ላይ መልስልህ አላልኩህ እኮ ከዛው ላይ መልሲህ። ምንም የሚያሻማ አባቱ መንግስት ስለምን እያወራ እንደሆነ ስለምን አወራ? እዛ ጋርስ ከላይ እኮ የሚለው ስጋዬን የበላ ደሜን ያልጠጣ አለ። ከዛ በኋላ ወይንን አንስቶ ሰጣቸውና አለ። ከዛ ከሰጣቸው በኋላ ድጋሚ ከዚህ ወይን እየጠጣው ካለው ወይን ማለት ነው። ኢየሱስም እኮ ጠጥቷል። ያንን ወይን እኔ ከዚህ ወይን ድጋሚ አልጠጣም እስከ አባቴ መንግስት ድረስ አለ እንዴ ነው የሚለው። ደግሞ ሀምብ ብላት ድጋሚ አልጠጣም ማለት እኮ አንድ ሰው ድጋሚ አንድ ነገር አደርጋለሁ ካለ ምን ማለት ነው? አንደኛው አድርገዋል ማለት ነው። አድርጓል ማለት እኮ ነው፣ ከደገመ ነገር ግን እላቸዋለሁ አለ በአባቴ መንግስት ከእናንተ ጋር ከዚህ ወይን ፍሬን ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። ያው ከዛሬ ጀምሮ ማለት ነው። ህይወት አዲሱ የሆነ ጠጅ ረ አዲሱ የሆነ ጠጅ ነው ነው ነው። ከሆነ መቼ ነው? ያንንም እንጠጣው ያለው መንግስት ነው አይደል? የሚለው እሱ ሲሰቀል የአባቱ መንግስት ነው ያ ይላል። መንግስት እያለ ነው ጊዜው። መቼ ነው ጊዜ መቼ ነው አለ እስኪ አንብ ቢሊ ከጥቅሱ መሰረት በአውዱ ያንን ወይን የሚጠጣበት ጊዜ መቼ ነው? ዓርብ ዕለት ነው። አይ ወይኑን ይረድ ነው እዚያ ጋ ዓርብ ዕለት አይደለም የሚሉ እኮ በአባቴ መንግስት አይደለም፣ ስለ ስቅለቱ ነው። ስለ ወይን ያለው ስለ ወይን የሚጠጣ ወይን አይደለም እያወራ ያለው፣ ስለ ስቅለቱ ነው ጥሩ ስለ ስቅለቱ ምን አይደለም እያወራ ያለው? እሺ ጥሩ፣ ስለ ስቅለቱም ይሁን በቃ ስለ ስቅለቱ ነው እንበል፣ ስለ ስቅለቱ ነው ብለን ወሰድ ነው። አሁን አንቺ በምትሄጂበት ሆነ የሚሰቀለው በአባቱ መንግስት ነው ማለት ነው። ምክንያቱም እዛ ጋር እኮ በአባቴ መንግስት ነው ያለው። ስለዚህ ስቅለቱን በአባቱ መንግስት ነው ማለት ነው። ጊዜውን እኮ እዛ ጋር ዲዩሬሽኑን አስቀምጦልሻል። በአባቴ መንግስት ይላል። የአባቱ መንግስት ላይ በአባቱ መንግስት ነው የሚሰቀለው እሱ ውይ በእውቀት ብታወራ መልካም ያለው። እያነበብኩ እያነበብኩልሽ፣ እስኪ አንብብላት በምን እንደሚል። እኔ እኮ ኖርማል መክፈት ስላልተመቸኝ ነው። በአባቴ መንግስት አይደል የሚለው ል ኧረ ልክ ነህ። ነገር ግን እላችኋለሁ አለ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። ጊዜውን እኮ ይናገራል ጋር በአባቴ መንግስት እያለ ነው። እሷ ባባቴ መንግስት እያለ እየሰማችሁ አርብ ነው ትላለች አርብ አሁን የሚል የለም እዚህ ኬት እንዳመጣችሁ አላውቅም አርብ ነው ለምትለው እንዲህ እና ምንድን ነው ዋይን ልንጠጣ ነው ማለት ነው አዎ መንግስተ ሰማያትን ወርሰን እኔ እኮ ያኮ ስላልተመቼ ነው። አሁን ዛ ትወርሳለህ ያሉኝ እንትን ላይ በጣም ብዙ ጠጪ ይኖራል ነው ሰላም አይኖርም ብዬ ስላስብኩ ነው። በዚህኛው የተነገረ የጀነት ሰላም አለ። ይህኛው ግን ብዙ ጠጪዎች ካሉ ገብተህም ከባድ ነው ሰርቫይቭ ለማድረግ። እንሰክራለን። ያሁን ወይን ሁኖ የማያሰክራለን። ወይን እኮ እዛ ጋ ወይን እንዴት እንደሆነ እኮ ይናገራል አይደል? ምን እንደሆነ እኮ ወይን መጽሐፍ ቅዱስ በደንብ ይናገራል ስለ ወይን ጠጭ እና በጣም እንትና ግን በእውነት እና ከሰከርን እየተንገዳገድን ደግሞ ወደ ገሃነም ለመሳት ብንወረወርስ፣ ሳናቀው? አዎ ሲጀመር ለዛ ለሰማይ ቤት ብቻ ሳይሆን ለሰማይ ቤት ብቻ ሳይሆን እኮ በምድርም እንደዛ አይደል የሚለው ኖርማል ደስታን ለማግኘት፣ ድሃ ድህነቱን ይረሳ ዘንድ ትንሽ ወይነ ጠጅ ጎንጭ ይላል መጽሐፍ ቅዱስ። ስለዚህ እዚህም ቢሆን ለደስታ ምንጭ ወይነ ጠጅ ነው በመጽሐፍ ቅዱስ አስተምሮ መሰረት እዛም ብትሄድ ለደስታ ምንጭ ወይን ጠጅ ነው። እሺ ቀጥል ቀጥል፣ ማውራት የምትፈልገው ነገር ከለበል እና ቅድም ደግሞ ሌላ ምን እያለች ነበር? አሁን የታሪክ ማስረጃ አለች። ከዛ አሁን ስለ ኢየሱስ ለመጻፍ አሁን እሷም ትጠቀማቸው አራቱን ወንጌሎች ነው አይደል አራቱን ወንጌሎች የጻፏቸው አራት ሰዎች አሉ ሉቃስ አለ ኢየሱስን የኢየሱስ ሐዋርያም አይደለም ኖርማል ምን እንደዚህ አይነት ሁኔታዎችን ያየ ሰው አይደለም አይደለም ሉቃስም ሲናገር ያየሁትና የሰማሁትን ይጽፉት ብሏል አላሏሽም ስለዚህ ያንጽፏል አሁን እሷ አንድ ሰው ያላየውንና ያልሰማውን ሰዎች የነገሩትን ያዩትና የሰሙት የነገሩኝን ጻፍኩ ነው የሚለው ለቴዎፍሎስ ይጽፍልን ስለዚህ አሁን እሱ ያላየውን ግን በጆሮ የሰማውን ሰዎች ሲናገሩ የሰማውን ነገር አስፍሯል ስለዚህ አሁን እሱን ቅድም እያለች የነበረችው ኢቪደንስ እያለች ነበር፣ እና ኢቪደንስ መሆን አይችልም መጽሐፍ ቅዱስ ለራሱ። ከዛ ውጭ ማርቆስም እንደ ሉቃስ ነው። ምንም እንትን የሚለው ነገር የለም። እሱም ሐዋርያም አይደለም ምንም አይደለም ኖርማል። እሱም በኋላ ላይ ደቀ መዝሙር የሆነ ሰው ነው። ኢየሱስ እንትን ካለ በኋላ ማለት ነው፣ ከሞተ ከተነሳ ምናምን ከሚሉበት ሰዓት በኋላ ነው እሱ ሁላ እንደዚ የሆነው ኖርማል ክርስቲያን የሆነው ስለዚህ፣ እያንዳንዱ ሁኔታ ከኋላ ከኋላ ተከትሎ ያየ አይደለም። ማርቆስም ሉቃስም እንደዛ። ከዛ ውጭ አሁን እነሱ የዮሐንስ ወንጌል ብለው ደግሞ የያዙት አለ አይደል? የዮሐንስ ወንጌልንስ ዮሐንስ ነው እንዲህ የጻፈው ብትል፣ ዮሐንስ አልጻፉም በትክክል ማሳየት ይቻላል። ብዙ ቦታ ላይ ራሱ እንደ ሁለተኛ ሰው ነው የሚጠራው። አሁን ለምሳሌ እስከ መጨረሻው ሞትን አይሞትም ተባለ። ይሄም ሐዋርያ ኢየሱስ ክርስቶስ የሚወደው ሐዋርያ ነው ይላል ራሱን ማለት ነው። ሁሉም ቦታ ላይ ዮሐንስ ወንጌል ላይ ብታዩ ዮሐንስ በሁለተኛ አካልነት ነው የተጠራው። ስለዛ ማዋሪያ ይላል ብዙ ቦታ ላይ ማለት ነው። እና አሁን ስጠይቃቸው አይ ሌላ ሰውን የጻፈው ግን ያው ዮሐንስ እየነገረው ነው የጻፈው ይላል። ግን ዮሐንስ እየነገረው ለመጻፉ ኤቪደንስ የለም ዛሬ ሌላ ሰው እንደጻፈው ግን ዮሐንስ ወንጌል ራሱ ይናገራል። ዛሬ ላይ እነሱ የማቴዎስ ወንጌል ብለው የያዙት እንትን ማንኛውም ኖርማል አርሊ ቸርች ፋዘሮች የሚያምኑት በእብራይስጥ እና በአርማይክ እንደተጻፈ ነበር። ማቴዎስ ወንጌል ላይ ስመጣል ደግሞ፣ አሁን ላይ ግን አርማይኩም የላቸውም ሂብሩም የላቸውም። ግሪክ ሰብቱጀንት ይዘው የግሪኩን ይዘው ነው አሁን የሚከራከሩት። በግሪክ አልተጻፈም፣ ይሄን ማንም አርሊ ቸርች ፋዘሮችም የሚያምኑበት ነገር ነው። የተጻፈው በሂብሩና በአርማይክ ነው። ስለዚህ የግሪክ መጽሐፍ ይዘ የማቴዎስ ወንጌል ነው ማለት አትችልም። የት አለ እብራይስቱ? የት አለ አርማይኩ? ስለዚህ ትክክለኛው የማቴዎስም ቅጂ የላቸውም። እና አራቱንም ወንጌል አልያዙ ስለዚህ አሁን በየትኛው ታሪክ ተነስተ ነው ኢየሱስ ክርስቶስ ሙቷል አልሞተም ለማለት እኮ መጀመሪያ ያስፈልጋል። ግን ከዛ ውጭ በትክክል ያዩ ሰዎች ግን የጻፏቸው ወንጌሎች ነበሩ። አሁን ለምሳሌ የቶማስ ወንጌል ነበር። ቶማስ አሁን አልገደሉትም ብሎ ነው የጻፈው። ኖርማል ተመሳሰለባቸው ብሎ ነው የጻፈው። ልክ ከቁርኣን ጋር ተመሳሳይነት ያለው ታሪክ ነው ያውም እንደ ቶማስ ወንጌል። ቶማስ አሁን ሐዋርያ ነው ተቀባይነትም አለው። አሁን አንድ ሐዋርያ ቢጽፍ አብሮ ያየ ነው እያንዳንዱን ነገርና ቢጽፍ ተቀባይነት አለው። አሁን ማርቆስ የጻፈውን እንዴት አምናለሁ? የሌለበትም። ሉቃስ የጻፈው እንዴት አምናለሁ? ወይ ደግሞ ጳውሎስ የጻፈው እንዴት አምናለሁ? የሉም እኮ እነዛ ሰዎች የኢየሱስ ክርስቶስ ሐዋርያም አይደሉም። ግን ኖርማል አሁን ቶማስ ግን ሲጽፍ ይሁዳ ነው ተመሰለባቸው ብሎ የጻፈው በቶማስ ወንጌል ይሁዳ ተመሰለባቸው፣ ይሁዳን ወስደው ሰቀሉት ብሎ ጽፏል። ገብቶሃል? አሁን እሱን አምነዋለሁ፣ ምክንያቱም እንት ነው ሐዋርያ ነው። እና አሁን እሱ ያለቻቸው ሰዎች፣ እንደማስረጃ ያቀረበቻቸው ሰዎች ለመሞቱ ማስረጃ መሆንም የሚችሉ አይደሉም። ምክንያቱም አያውቁትም። እንዳጠቃላይ ኢየሱስ ክርስቶስ ሐዋርያ ስራ ደግሞ ምዕራፍ አንድ ቁጥር 21 እና 22 ላይ ለሐዋርያነት መስፈርት ተቀምጧል። እዛ የሐዋርያነት መስፈርት ላይ ምን ይላል? ከዮሐንስ ጥምቀት ጀምሮ በመግባትና በመውጣታችን ከኛ ጋር የነበረ ይላል ሐዋርያ ለመሆን አሁን እነሱ በይሁዳ ፈንታ ሌላ ሐዋርያ መምረጥ ፈልገው እኮ እጣ ተጣጥለው መርጠዋል አይደል? ለዕጣው እንደ መስፈርት ያስቀመጡት ነገር ከዮሐንስ ጥምቀት ጀምሮ ከእኛ ጋር በመግባትና በመውጣቱ ያየ የትንሳኤውና የሞቱ ምስክር መሆን የሚችል ብለዋል። እና ለሐዋርያነት ያስቀመጡትን መስፈርት ደግሞ ሉቃስም አያሟላም፣ ማርቆስም አያሟላም፣ ጳውሎስ ራሱ አያሟላም። የሐዋርያነት መስፈርት ራሳቸው ሐዋርያቶች ባስቀመጡት መሰረት ማለት ነው። መግባትና መውጣቱን ምናምን አላየም። ኢየሱስ ክርስቶስ እንዴት ይኑር አያውቅም። ይሞት ይነሳ ምናምን የሚያውቀው ነገር የለም። ከስንት ጊዜ በኋላን የመጣው በኋላ ይዞትም የመጣውን አስተምሮ ስታየ ጳውሎስን መዳን በእምነት ብቻ ነው የሚገኘው ይላል ሌሎቹስ የኢየሱስ ክርስቶስ ሐዋርያቶችስ ምን ይላሉ? ሌሎቹ አሁን ለምሳሌ እንደ ያዕቆብ ያሉት ግን ምን ይላሉ? አይ መዳን በስራም ነው አብርሃም በስራ ነው የጸደቀው፣ ረዓብ በስራ ነው የጸደቀችው ብሎ ነው የጻፉት። እሱ ግን ይመጣና ሁሉንም አክሽፎ ይሰበው። ከኢየሱስ ክርስቶስም የተማረ ሰው አይደለም። ኢየሱስ ክርስቶስን የማያውቀው የሆነ ሰዓት ኢየሱስ ክርስቶስ ተገልጦልኛል ብሎ አይ እንትን ነው መዳን የሚገኘው በእምነት ብቻ ነው ይላል። ስለዚህ የራሱን አስተምሮ ይዜ የመጣ ሰው ነው ጳውሎስ ምንም እሱ ጋር ሳይገናኝ ማለት ነው፣ ጋ ጋር ሳይተዋወቅ ሌሎቹም እንደዛው ናቸው። ሉቃስ ምንም የሚለው ነገር የሚያውቀው ነገር የለም። ማርቆስም የሚያውቀው ነገር የለም። ማቴዎስና ዮሐንስ ሐዋርያት ነበሩ፣ የእነሱ ወንጌል ግን የለም ዛሬ። ማቴዎስ ወንጌል የሚባለው ማቴዎስ አይደለም። የዮሐንስ የሚባለው ዝም ብሎ ስሙን ያዘ እንጂ ዮሐንስ አይደለም። ጨረስክ? አዎ ሐሳብህን የሆነ ቦታ ላይ ቆርጥ አድርገህም ስታደርግ የሆነ ቦታ የሆነ ነገር አጋጥሞ እንዳይሆን ብዬ ነው። ምናልባት ማይ ልትመጣበት ትችላለች ወዳለህበት። ፕሮፋይልህን ግን በጣም ያበደው ቀስ ስላለ ፕሮፋይልህን ለየት ያለ አንተን እንትን ማለት የምትለይበት የታወቀ ፕሮፋይል አድርገህን እንትን ብትንቀሳቀስ ጥሩ ነው፣ ለአንተ ማለት ነው፣ ሰውም እንዲለይህ ማለት። ገብቶሀል የአንተ የሆነ ምክንያቱ በጣም ያበደ እውቀት ነው ያለህ፣ እና እውቀትህንም ሰው ይጠቀምበት፣ አንተም ተጠቀምበት፣ አይሻልም? ይገርማል። ቅዱሳን እንግዲህ ይሄ ልጅ አዲስ ሰለምቴ ነው። አላውቅም ክርስቲያን ኦርቶዶክስ ወይ ፕሮቴስታንት ነበረ፣ ከዛ በኋላ ደግሞ መጽሐፍ ቅዱስን በማንበብ ክርስትና ውስጥ በመንገዳገድም በመወዛገብም ትንሽ እንትን ብሎ ህይወትን አሳልፈው መጨረሻ ላይ እኔ ሰላም እና እረፍት አልሰጠኝም ብሎ የድህነትን ጉዳይ የሚገኘው በዛ ነው ብሎ እሱ ራሱ የሚመቸውን መርጦ ወደ ተመቸው ሂደዋል። እናንተ ፈሎ አድርጎት ተከተሉት፣ አትከፍሉበትም። ልጁ እንግዲህ ተከታይ ካለ የትምህርቱ ወደ ብዙ ሰዎች እንዲዳረስ እንትን ይሆናል ና ፈሎ አድርጎት፣ ጊፍት ያላችሁንም ስጡት። ቋጣሪያት እናንተ አበሻ የምትባል ትውልድ ነገት ሞት አለ። አሁን እናንተ በምትመክሩበትን ስልት ተጠቅሜ ልንከራቸው እና ለትበሉት ለትበሉት የማይታወቀን እንትን አትቋጥሩ፣ ስጡ። ምንም እኮ ከእናንተ እንትን እኮ አይቀንስም እኮ ካራሲል ደም እንደ ይቅርታ አይ ከባድ ዛሃራ አንዳንዴ ስትቀደድ ከባድ ነው። ሰላምአሌይኩም ረመቱላ ወበረካቱ። እንደምናህተ ወንድምናህቶች፣ ባቢሎን ዛሬ ደግሞ ምን አድርገዋን። ስምን ሰላም ነህ ወይ እንዴት ነህ? እኔ ሰላም ነኝ፣ ምንም አልተቀየረም። ባቪል ነው የሚለው፣ ባቪል ሰላም ነው ደና። እሺ ጥያቄ ካላችኋለሁ፣ ጥያቄ ካላችኋለሁ ሃሳብ የለሽም። አይ እናንተ ጥሩ አውርታችኋል፣ ማሻአላህ ተባረካልህ። አሪፍ ነው፣ የሚጨመር ያለ አይመስለኝም። ጥያቄ ያለው ሰው ካለስ ነው ምን አለኝ ግን አስተናግዳለሁ። ያው ስቅረቱን በተመለከተ ጥሩ ነው ያወራችሁት፣ በተለይ ደግሞ ይሄ አለመጠበቁ ዙሪያ ምናምን በጣም ወደው ርዕስ ነው የባይብል አለመጠበቅ። ባይብል ካልተጠበቀ ካስ ክርስትና የለም አይሁድነትም የለም ምንም የለም ማለት ነው። ምክንያቱም ዋናው መጽሐፉ ስለሆነ ማለት ነው እና መሰረቱ መሰረታው መሰረቱ ይሄ ይመስለኛል እኔ አንድ ሰው ማውራት ካለበት መሰረታዊ ከሆኑ ነገራቶች መጀመሪያ መጀመሪያ ያለበት ከመጽሐፉ። መጽሐፉ ምንም ካልሆነ የማይታወቅ መጽሐፍ አንድ ሰካራም ሲሆን ምን ይሁን የጻፈው የማይታወቅ ከሆነ እንደዚሁም ደግሞ ጸሐፊዎቹ ራሱ እና ማን ናቸው? የአባታቸው ስም ራሱ ማን ይሁን ማን የሚታወቅ ነገር የለም። እነዚህ ሰዎች ከየት መጡ፣ እንዴት መጡ አይታወቅም። ስቲል እነዛ ሰዎች ናቸው ወይስ አይደሉም በሚለው ደግሞ ሌላ ጭቅጭቅ አለ። እነዛ ሰዎች ማን ናቸው አግሚል አይታወቅም። እነዛ ሰዎች እራሳቸውስ ናቸው ወይ የሚለው ደግሞ ሌላ ጭቅጭቅ ነው እና እነዛ ሰዎች ደግሞ ማን ናቸውስ ተብለን ስናጠና ምንም አይነት ማስረጃ የለም እና ይህም መጽሐፍ አንድ ሰው መርቶ እንኩ ካላቸው ልክ ለምሳሌ መንገድ ላይ አንድ ሰው የወደቀ መድኃኒት ቢያገኝ ምንም አይነት ምርመራ ሲያደርግ ከወሰደው ቀጥታ ይሞታል። እነዚህ ሰዎችም እያደረጉ ያሉት ማሞቻቸውን ጀሀነም መግቢያቸውን እየቆፈሩ እንዳሉ ነው የሚሰማኝ። እና ክርስቲያን ወገኖቻችን መጀመሪያ የባይብልን ዳራ አጥኑ። ባይብል ምንድን ነው? ከየት መጣ? እንዴት መጣ? ጸሐፊዎቹ እና ማን ናቸው? እውነት የኢየሱስ ክርስቶስ ንግግር ነው ወይ ወይስ አይደለም? እስቲ እነዚህ አሁን በቀይ በቀይ ያስቀመጧቸው የኢየሱስ ክርስቶስ ንግግር ናቸው ተብሎ በቀይ የተቀመጡት እንትኖች ጽሁፎች ኢየሱስ ይጻፋ የኢየሱስ ንግግር ናቸው ንግግር አይደለም? ይህን በሊቃውንቶቻችሁ መካከል ከፍተኛ ልዩነት አለ። ናቸው ወይስ አይደሉም? በቃ ሁሉም ነገር ላይ እርግጠኛ አይደሉም። በጣም ነው የሚያሳዝነው እኮ ምንም ነገር ላይ እርግጠኛ አይደለም። ባይብል ከየት እንደመጣ እርግጠኛ አይደላችሁ። ማን እንደጻፈው እርግጠኛ አይደላችሁም። ይሄኛው የጻፈው አልጻፈው እርግጠኛ አይደላችሁ። የኢየሱስ ክርስቶስ ንግግር ናቸው አይደሉም እርግጠኛ አይደላችሁ። የሐዋርያት መልዕክታቶች ማን ይጻፋቸው ምን፣ እነዚህ የጳውሎስ መልዕክቶች ስቲል ጳውሎስ ናቸው የጻፉቸው አይደለም፣ እርግጠኛ አይደላችሁም። እነዚህ አስራ ሶስቱ ናቸው አስራ አራት መጽሐፍቶች እንትኖች አሉ አይደል? አስራ ሶስቱን የጻፉ የሐዋርያት ስራ ማን የጻፈው አይታወቅም። አይ ሉቃስን የጻፈው ጳውሎስ ነገርቱ ሉቃስን የጻፈ ይላሉ ግባሽች፣ ግባሾች አይ ጳውሎስን የጻፈ እርስ በርስ ይለተማሉ። ጳውሎስ ማነው? ምንም አይነት ማስረጃ የለም። እና እንዴት ነው የምትቀበሉት? እሺ አረ በጣም ገራሚ ነው በላይ እና ወደ ብሉይ ኪዳን ስንሄድ ሙሴ ነው የጻፈው ይባላል ብሉይ ኪዳን ማን ነው እሺ ሙሴ እንደ ጻፈው እስኪ ምንድነው ማስረጃ ምንም የለው እንደውም ሙሴ እንዳልጻፈው ነው ፍላን በቃ ስለ ሙሴ ሶስተኛ ሰው ነው የሚተርከው ባይብል ላይ ኦሪት ላይ ከዘፍጥረት እስከ ዘዳግም ድረስ አንድ ቦታ ላይ አንድ ቦታ ላይ ነው ምናችሁ ማን ነው ከዘፍጥረት እስከ ዘለያን ዘህልቁ ዘዳግም ድረስ እስከ ዘዳግም ድረስ እነዚህ መጽሐፍቶች በቀጥታ ሙሴና እግዚአብሔር ያወሩበት የለም እግዚአብሔርና ሙሴን ያወሩት ሶስተኛ ሰው ነው የሚተርከው። ሙሴ እግዚአብሔርን እንደዚህ አለው፣ እግዚአብሔር ሙሴን እንደዛ አለው። ሶስተኛ ሰው ነው የሚያወራው የታሪክ ጸሐፊ ማለት ነው። ሶስተኛ የታሪክ ጸሐፊ ነው የሚጽፈው። በቀታ ያወሩበት አንድ ተሀዳፍም አንድ አንድ ሰው አንድ ልታመጡልኛች ነው የለም። ያ ሶስተኛ ሰው ማነው ነው ጥያቄ። አሁን ያነ ስለ ሙሴና ስለ እግዚአብሔር የሚተርከው ሰውዬ ማነው? አይታወቅም አሁንም ሙሴን የጻፈው ይባላል። ሙሴ እንደጻፈው ምንም አይነት ማስረጃ የለም። እንደውም ከሙሴ በኋላ የመጣ ነው። በቃ አንድ ሺህ አመት ዘሎ ማለት ነው። እነዛ ደግሞ ሰባ ሊቃናት ነበሩ። እነዛ ሰዎች በኢብራይስት የነበረውን ወደ ግሪክ ተረጎሙት። ከዛ የኢብራይስት የነበረውን የመጀመሪያው ጽሁፍ አጠፉት። ያንን የመጀመሪያ ጽሁፍ እኮ አይደለም ግን ኢብራይስት ላይ ያንን የታሪክ ጸሐፊው የጻፈውን አጠፉና ወደ ግሪክ ተረጎሙት። ከግሪክ እየተረጎሙ ነው አሁን የኤብራይስቱን የያዙት። የአማርኛውም ትርጉም ነው የኤብራይስቱም ትርጉም ነው። አሁን ጥንታዊ የሚባል የግሪኩ ቅጅ ነው ሰባ ሊቃነት ቀነት የጻፉት እንዴት ነው? ይሄ ነው የምትቀበሉት? ቢላህ አለይኩም። አንድ በነገራችን ላይ ማለት ነው አንድ ቋንቋ ኦሪጂናልነቱን ይዞ ጠብቆ ካልያዘ እንኳን ኦሪጂናልነቱን ጠብቆ ካልመጣ ውዝግብ ነው የሚያመጣው። በነገራችን ቋንቋ ራሱ ከቋንቋ ቋንቋ በየጊዜው እየተቀየረ ነው የሚመጣው፣ ይደበላለቃል። ቋንቋ በነቢያት ዘመን የነበረው ቋንቋ አሁን ያለው ቋንቋ እንዳይደለም። እስኪ የዛሬ ስንት ዓመት የነበረውን ቋንቋ የታችሁ ከሆነ አሁን ብዙ አንረዳውም። ለምን? ቋንቋው ራሱ እየተቀየረ ነው የሚመጣው፣ ይደበላለቃል። ቋንቋ እና ኦሪጂናልነቱን ይዞ ጠብቆ ለመቀመጥ ምን ያስፈልጋል? የመጀመሪያው ነቢያቶች ሲናገሩበት የነበረበት ቋንቋ ስቲል ራሱ እንኳን ቢሆን ኢብራሂስቱ እንኳን ቢሆን ራሱ መሆን አለበት። አሁን ቁርአን አይታችሁ ከሆነ ራሱ ነው። በቃ ረሱ ላይ ስለም ቁረሽ ነበሩ፣ በቁረሽ ዳያሊን የተጻፉ ያ ነው አሁንም ድረስ እንትን የሚለው አሁን ባለው አረብኛ። አሁን አሁን እንትኖች ሳኡዲ ነው አይደለ ያለ መልክተኛ የተወለዱት የሳኡዲ ቋንቋ ሳኡዲ ቋንቋ አሁን አሁን በፊት የነበረው አረብኛው። ቁርአን ይተረገማል። የሚገርማቸው ቁርአን ተተርጉሞ ነው የሚገባቸው። ለምን ከተባለ መጀመሪያ የነበረው አረብኛ የለም። አሁን እንግዲህ የዛሬ 1400 ዓመት በጣም ቅርብ ነው። የሙሴን ስንመለከት ደግሞ 3 ሺህ ዓመት ነው። አስቡ አንድ ሺህ ዓመት ዘሎ ነው የመጣው ያን ራሱ ከአንድ ሺህ ዓመት በኋላ የመጣ ምን በመካከል ምን ተፈጠረ? የሚታወቅ ነገር የለም። እና ይህን እንዴት ነው የምትቀበሉት ወገኖቻችን? ከአንድ ሺህ ዓመት በኋላ መጽፎ መጥቶ በመካከል ምን ተፈጠረ፣ ማጻፈው እንዴት ነው ምናምን የሚለውን ነገር ሳታውቁ እንዴት ነው ይሄን የምትቀበሉት እኮ? ይሄ በጣም ከባድ ነው። የእውነት እኔ እንደ አንድ ማለት እንትን ተውትና አሁን እኛን ተውንና እንደ አንድ ጤነኛ ሰው ሆናችሁ የአምላክ ቀን ነው ብላችሁ የተቀበላችሁን ነገር አምላክ ይናገረው አይናገረው ነቢያት ይጻፉት አይጻፉት ምንም የሚታወቅ ነገር የለም ነው እያልነው ነው። ስለዚህ ይህንን ቸካ አድርጉ፣ ጥናት አድርጉ። መጀመሪያ ኔ ስላሴ መንትሴ እየሱስ አምላክ ነው ምናምን ከማለታቸው በፊት መጀመሪያ መጽሐፉን አጥሎ ነው የምላቸው። መጽሐፉ እውነተኛ ነው ወይ? የማን ነው መጽሐፍ? ከየት መጣ? እውነት የአምላክ መጽሐፍ ነው ወይስ አይደለም? የታሪክ ጸሐፊ ያናቸው የጻፉት ማነው የጻፉ? እስቲ እነዚያ ታሪክ ጸሐፊዎች እነማን ናቸው? ሰካራም ናቸው? ጠጭ ናቸው? ውሸታም ናቸው? ሌባ ናቸው? ምንድን ናቸው? እነዛ ሰዎች እነዛ ሰዎች እውነተኛ ናቸው ምንድን ናቸው? እኛ አንድ ሀዲስ ማለት ነው ለመቀበል፣ ያ ሰውዬው ውሸታም ከሆነ አንቀበልም። እስኪ ከሀዲስ ላይ እኮ ላይ ውስጥ ይሻላል፣ ግን በውሸት የሚታወቅ ከሆነ ሰውየው አንቀበለውም። ሀዲስ ላይ እንኳን ባይዋሽ ማለት ነው የምላቸው። በጣም ማጣራት አለብን። ሰነድ የሚባል ነገር አለ ፉላን ከፉላን ሰምቶ ፉላን ከፉላን ሰምቶ የሚባል ነገር ያንን ነገር ሰነዱ መካከል አንድ ሰው ቁርጥ የሚል ትል ካለ ሀዲስ ላይ አንድ ሰው እኮ ነው የሚወዳቸው። ቀጥታ ያን ሀዲስ ተቀባይነት አይኖረውም፣ ደዒፍ ነው የሚሆነው። አንድ ሀዲስ አንድ ሀዲስ ያን ሰውዬ ከየት ነው የመጣው፣ ማን ነው የሚባለው ነገር ካልታወቀ፣ መጅሁል ይባላል። ካላሳይ አይታወቅም፣ ደዒፍ ነው ሀዲስ ነው የሚሆነው። አንድ ሰውዬ ካልታወቀም ማለት ዘጋቢ እኮ ነው ማለት ፉላን ከፉላን ፉላን ከፉላን ፉላን ከፉላን ሰምቶ ተብሎ። ለምሳሌ ታበዮች ታበዮች እነማን ናቸው ሲባል፣ የሰሃቦች ተከታይ ማለት ነው። የረሱል ሰለም ባልደረቦች ተከታይ ናቸው። ከነዚ መካከል እንኳን ታበዮችን ዘሎ ሰሃቦች ጋር ከሄደ ታበዮች የታበዮች ስም ካልተጠቀሰ መጅሁል ነው። ያን ሀዲስ ተቀባይነት አይኖረው። ያትም መካከል ማን ነው ለምሳሌ አትባዕ ታበዩ ከማን ታብእይ ሰምቶ ነው ያስተላለፈው የሚል ጥያቄ ይፈጠራል። ጌታጃን ያን ታብይ ካልታወቀ ቀጥታ ያን ሀዲስ ባሪፍ ነው የሚሆነው፣ ተቀባይነት አይኖረውም ማለት ነው። ምን ያክል ጥንቃቄ እንዳለው አስቡት። አሁን እናንተ እንግ ስንመለ